ሰላም መሃረቤ እባላለሁ። ወጣቶች በጉርምስና እድሜዎቻቸው ውስጥ ሊያጋጥማቸው የሚችሉትን የህይወት ተሞክሮዎች እንዲረዷቸው የጉርምስና እድሜዎቻቸው የደስታ እንዲሆኑና ወጣቶች መሆን የሚችሉትን ምርጥ ሰው እንዲሆኑ ለማገዝ ነው የመጣሁት። በጉርምስና ህይወታችን ውስጥ የሚያጋጥሙን ብዙ ነገሮች አሉ። የተለያዩ ስሜቶቻችን፣ ከሰዎች ጋር ያሉንን ግንኙነቶች፣ ጤናችንና ግላዊ እድገታችንን ከእነዚህ ውስጥ ዋነኞቹ ናቸው። በዚህ ጊዜ ውስጥ ብዙ ግራ የሚያጋቡን ወይም እርግጠኛ እንዳንሆን የሚያደርጉን ሀሳቦች ወይም መረጃዎችን እንሰማለን። እነዚህ ጊዜዎች ላይ ነው እኔ ማገዛችሁ። በዙሪያችሁ ያለውን ዓለም እንድትረዱ ለማገዝ በአስቸጋሪ ሁኔታዎች ውስጥ ስትገቡ ልመራችሁና ነገሮችን በግልጽ እንድታዩ እውቀቴን ላካፍላችሁ የመጣሁት ስለሁሉም ስለ ሁሉም ነገር እንነጋገራለን። ሰውነታችሁንና ስሜታችሁን ከመረዳት እስከ መብቶቻችሁን ማወቅ እና ሌሎችን ማክበር ጥያቄዎች ግራ መጋባቶች ወይም ያስጨነቋችሁ ነገሮች ሊኖሩ ይችላሉ ምንም ችግር የለውም በጋራ እነዚህን ርዕሶች እንመረምራለን እና እንዴት በመረጃ የተደገፉ ምርጫዎችን ለራሳችንና ለሌሎች ማድረግ እንደምንችል እንማራለን ሁልጊዜም ከጎናችሁ ነኝ ምክንያቱም እውቀት ለተሻለ ህይወት ቁልፍ ነው ስለዚህ እርዳታ በምትፈልጉ ጊዜ ለመርዳት ዝግጁ ነኝ እዚህ ታገኙኛላችሁ